ኤድዋርድ እና ፈንጣጣ ባለፈው ክፍል የፓራሴልሰስን ለፋርማሲና ሕክምና አበርክቶት በዘመነ ህዳሴ ተመልክተናል። ግለሰቡ በሕክምና ዘርፍ በተለይም በፋርማሲ አብዮት እንዳፈነዳ ሁሉ የመዳን እድልን ተናንካቴው አጥብቦ ለመግደል ብቻ ከመጣው ፈንጣጣ ጋር ፊት ለፊት ተጋድሎ ድል ያበሰረም እንደ ኤድዋርድ ጄነር ያለ ዘርፉን በማሳደግ የላቀ ሚና የተጫወተን ታሪክ መዝግቦልናል። ጄነር በእጅጉ በካይ ቫይረስ በሽተኛ የሆነን ልጅ በላም ፈንጣጣ ቫይረስ ወይም ካውፖክስ ቫይረስ በመከተብ ያዳነና የህክምናን ታሪክ ከቀየሩት ሰዎች አንዱ ነው። ፈንጣጣ ወይም ስሞል ፖክስ በቫሪዮላ ቫይረስ የሚመጣ ሲሆን የሚሰራጨው የተበከለው ሰው ሲናገር፣ ሲያስል፣ ወይም ሲያስነጥስ ተላላፊ ቫይረሶችን የያዙ ትንንሽ ጠብታዎች ወደ አየር ሲረጩ ነው። በአየር ላይ የሚቆዩ እነዚህ ጠብታዎች በአቅራቢያ ባሉ ሰዎች ወደ ውስጥ ሲተነፈሱ ወይም የተበከሉ ዕቃዎች ሲጠቀሙ ይይዛሉ። በሽታው በቀላሉ ተላላፊ ከመሆኑ በተጨማሪ አስፈሪ ገዳይ ነበር። ከተሻለ እንኳ አገጋሚው ላይ አሻራውን ጥሎ የሚያልፍ በሰው ልጅ ታሪክ ውስጥ ከነበሩት ታላላቅ ገዳዮች አንዱ ቢሆንም በተገኘው ክትባት እንደ አውሮፓውያን አቆጣጠር በ1979 ዓ ም ሙሉ በሙሉ ሊወገድ ችሏል። በ3000 ዓመታት ጊዜ ውስጥ በግምት 500 ሚሊዮን የሚሆኑ ሰዎችን የገደለው ፈንጣጣ 300 ሚሊዮኑ በ20ኛው መቶ ክፍለ ዘመን ውስጥ ብቻ የፈጀውን፣ በአማካይ ካጠቃቸው አስር ሰዎች ውስጥ ሶስቱን እንደማለት ሲሆን በጨቅላ ሕፃናት ላይ ግን እስከ 90 ከመቶ ይደርስ ነበር። ቫይረሱ በቆዳ ላይ የሚታይ ሽፍታ ምልክት ሲያሳይ ሽፍታዎቹ እያደጉ መግል ይቋጥራሉ። በቆይታ ፈርጠው ይፈሱና ከ65 እስከ 80% በሚሆኑት ተጠቂዎች ጠቃጠቁ መልክ ያለው ጠባሳ ሆኖ ይቀራሉ። አነስተኛ መጠን ያላቸው ማለትም ከ5-9 በመቶ የሚሆኑትን ደግሞ የዓይናቸውን ማየት ይከላ ነበር። የዓለም ጤና ድርጅት እንደ አውሮፓውያን አቆጣጠር በ1967 የተጠናከረ የፈንጣጣ የማጥፋት መርሃ ግብር አንኢንቴንሲፋይድ ስሞል ፖክስ ኢራዲኬሽን ፕሮግራም አስጀምሮ እስከ 1977 የመጨረሻው የታወቀው የፈንጣጣ ህመምተኛ እስከተገኘበት ጊዜ ድረስ ውጤት እያገኘ ያስቀጥለው ፕሮግራም በሽታውን ማጥፋት ወይም መቆጣጠር በመቻሉ በ1979 በቫይረሱ ላይ ከሚሰሩ ልዩ ተመራማሪዎች በስተቀር በዓለም ዙሪያ መደበኛውን የፈንጣጣ ክትባት በይፋ አቁሟል። የሚገርመው የፈንጣጣ ክትባት በ19ኛው መቶ ክፍለ ዘመን ተሳካ እንጂ በዘጠነኛው መቶ ክፍለ ዘመን የፋርስ ሐኪም የነበሩት ራሴዝ የበሽታውን ምልክቶች በዝርዝር ገልጸው ነበር። ይህ መረጃ ሐኪሞችና የመድኃኒት ባለሙያዎች በበቂ ሁኔታ ፈንጣጣን መመርመር ይችሉ ዘንድ በመሠረታዊነት ያቅሟል። ከባለፉት ክፍሎች ማስታወስ እንደሚቻለው ስለ ረቂቅ ተህዋስያን ሳይንሳዊ ዕውቀት በወቅቱ ባይኖርም በአስደናቂ ሁኔታ የመሰረታዊ የክትባት አይነት የተገኘው በአስረኛው መቶ ክፍለ ዘመን በአፍሪካ በህንድ፣ ወይም በቻይና እንደሆነ ይገመታል። ምናልባት ከፈንጣጣ ቸነፈር በህይወት የተረፉ ሰዎች ለበሽታው የመከላከል አቅም እንደሚያገኙ የተለመደ እውቀት ሳይሆን አይቀርም። መከላከያውን እንዲያስቡ የገፋፋቸው ገና ከክርስቶስ ልደት በፊት በ430 ዓመት አካባቢ ከፈንጣጣ የተረፉ ሰዎች በበሽታው የተጠቁትን እንዲያስታምሙ ይጠየቁ ነበር። መሰረታዊ የክትባት ዘዴ ቫሪዮሌሽን ይባላል። በፈንጣጣ በሽታ ከታመመ ሰው ሽፍታ ቁስለት መግል በመውሰድ በጤነኛው ሰው ቆዳ ስር መቅበር ወይም የደረቀውን ቅርፊት በመፍጨት በዱቄት መልክ አዘጋጅቶ ጤነኛው ሰው በአፍንጫው እንዲስበው በማድረግ የሚሰራ የመከላከል ክትባት ሂደት ነው ዘዴው የጤናማ ሰዎች በሽታ የመከላከል ስርዓት ለቫይረሱን ንቁ የሚያደርግ ዓላማ ቢኖረውም የአዘገጃጀት ጥራቱ ስኬቱን ይወስናል። እንደ አውሮፓውያኑ አቆጣጠር በ1670 የሰርካሲያን ነጋዴዎች ቫሪዮሌሽን የተባለውን የሕክምና ዘዴ ለቱርክ ኦቶማን አገዛዝ አስተዋወቁ። በአስደማሚ ውበታቸው በቱርኪዬ ቁስጥንጢንያ ሱልጣኖች ቤተመንግስት ዘንድ ለሚስትነት እጅግ ተፈላጊ የነበሩ ከካውካሰስ የመጡ ሴቶች በሽታን መከላከል የሚያስችል ክትባት ጠባሳ እንዳይተው በሕፃነታቸው በሰውነታቸው ይቀበርላቸው እንደነበር አፈ ታሪክ ያወሳል። ይህንን የህክምና ጥበብ ቁስጥንጢንያ ውስጥ የታዘቡ ተጓዦች በ18ኛው ክፍለ ዘመን ጅማሮ ለአውሮፓ ሹክ ብለዋል። በተለይ ለለንደን ከበርቴ ማህበረሰብ በ1714 ዓ ም በኢማኑኤል ቲሞኒ የተላከው ደብዳቤ የህክምናውን ሁኔታ በቅጡ ያተተ ነበር። ተመሳሳይ ይዘት ያለው ደብዳቤ በጥቃቱ ክፉኛ እየተመታች ለተቸገረችው አውሮፓ በ1716 ዓመተ ምህረት በጊያኮሞ ፒላሪኖ ቢላክም የወቅቱን ወግ አጥባቂ ሐኪሞች ሐሳብ መማረክ አልቻለም ነበር። ነገር ግን በፈንጣጣ መልኳን ክፉኛ የተጎዳችና ወንድሟን ከ18 ወራት በበሽታው መማቀቅ በኋላ ያጣችው የአምባሳደር ኤድዋርድ ሞንታጎ ሚስት ያለሰለሰ ጥረትና ያልተቋረጠ ውትወታ እንግሊዝ ለሕክምናው እጇን እንድትሰጥ አስገደድ ለአቅኚዎች መንገድ የጠረጉ አሳሾች ብዙ ጊዜ ተልኳቸውን የሚቃረን ኃይል አይፈልጉ ወይም ለማቅናት ለሄዱበት አካባቢ ህዝብ ግድ የላቸውም። የአውሮፓ አሳሾች ለዚህ ጥሩ ማሳያ ናቸው። አሳሾቹ ፈንጣጣን ከአውሮፓ ወደ አሜሪካ ይዘው መምጣት የሰሜኑን ክፍል ድል እንዲያደርጉ እንደረዳቸው ይነገራል። በቻይና ወይም በህንድ አሊያም በአፍሪካ ይተገበር የነበረው የቫይረሱ መከላከያ ዘዴ ወደ አካባቢ ባለመድረሱ ለቫይረሱ መከላከያ ወይም ኢሚኒቲ ያላዳበሩ ነባር ህዝቦች በበሽታው ጨካኝ ክንድ እንዲደቆሱ ሆኗል። አቅኞቹ እንደ ታሪክ ከሆነ በሀገሪቱ ለነበሩ ጎሳዎች በቫይረሱ የተበከሉ ልብሶችን በማደል የአካባቢውን ህዝብ ለመጨረስ ቫይረሱን እንደ ባዮሎጂያዊ ጦር መሳሪያ ተጠቅመዋል። ይህ መንገድ የአሜሪካ ተወላጆችን ቁጥር እስከ ዘጠና በመቶ ድረስ በመቀነስ ለአቅኚዎቹ እቅድ መሳካት ጉልህ ሚና ተወጥቷል። እንደ አውሮፓውያኑ አቆጣጠር በ1749 ዓ ም በበርክሌ ዩናይትድ ኪንግደም የተወለደው ኤድዋርድ ጄነር ለፈንጣጣ ቸነፈር መደበኛ መከላከያ ክትባት እንዲገኝ ወይም በይፋ አገልግሎት እንዲውል ያደረገ ሐኪም ነበር። ጄነር በአካባቢው ባሉ እርሻዎች በወተት ስራ የተሰማሩ ግለሰቦችን ብዙ ጊዜ በላም ፈንጣጣ ሲጠቁ ያስተውላል። ምንም እንኳ የላም ፈንጣጣ በተጠቂው ላይ በጣም ቀላል ህመም ከሳች እንደሆነ ቢታወቅም ከስሞል ፖክስ ቫይረስ ጋር የአንድ ቤተሰብ አባላት በመሆናቸው የጋራ መከላከያ ወይም ክሮስ ፕሮቴክሽን እንደሚፈጣጠሩ ደመደም። በ1796 ዓ ም በላም ፈንጣጣ ከተያዘ ወተት አላቢ ቁስል በወሰደው መግል አንድን ወጣት ልጅ ከተበ። ከጥቂት ቀናት በኋላ ያንኑ ወጣት ልጅ በህያው ፈንጣጣ ቫይረስ ሲሞክረው ልጁ በበሽታው አልተጠቃም። የመከላከል አቅም ገንብቶ ነበርና፣ አጋጣሚውን ለማስታወስ ግኝቱን ቫክሲኔሽን ቃሉ፣ የላቲን ሲሆን ግሱ ቫካ ላም ማለት ነው፤ ከላም ተገኝቷልና። የሚገርመው ለፈንጣጣ በሽታ የመከላከያ ክትባትን ጄነር አልፈለሰፈም። ነገር ግን ለዚህ አሰራር ሳይንሳዊ ደረጃ የሰጠና ሳይንሳዊ ምርመራውንም የተከተለ የመጀመሪያው ሰው ነበር። እመቤት ሜሪ ሞንታጎ ባሏ ሀገሯን ወክሎ በቱርክ የቆንጽላ አምባሳደር ሆኖ ሲሾም፣ ቤተሰባውን ከዚህ ጨካኝ ቫይረስ ለማስመለጥ በቆስጢንጢንያ የአምስት ዓመት ልጇን እንዲከትብ ወይም ከተጠቂ ሰውነት ፈሳሽ ወስዶ በልጇ አካል እንዲቀብር የቆንጽላዋን ቀዶ ጠጋኝ ሐኪም ቻርለስ ሜትላንድን በ17 18 አዛል ከአራት ዓመት በኋላ በ1721 ዓ ም ለንደን ተመልሰው የቤተ መንግስት ሐኪሞችን አሰብስባ በዚሁ ግለሰብ የአራት ዓመት ሴት ልጇን አስከትባለች። በዛ ዓመት በኒውጌት እስር ቤት በሚገኙ ስድስት እስረኞች ላይ የቫሪዮሌሽን ሙከራ እንዲደረግ የንጉሳዊ ፍቃድ ያገኝ ቻርለስ ሜትላንድ በርካታ የቤተ መንግስት ሐኪሞች፣ የንጉሳዊ ማህበር አባላትና የሐኪሞች ኮሌጅ ተማሪዎች ባሉበት ብክል ነገር ወደ እስረኞቹ ሰውነት አስገብቷል። ከምንም በላይ የንጉሥን ምህረት ትእዛዝ፣ ስጦታ ለፈቃደኝነት ቅድሚያ የሰጡት እስረኞች ከተበከሉ በኋላ ለፈንጣጣ ቫይረስ ሲጋለጡ በሽታው አቅማቶባቸው አቶባቸው በአንድ ድንጋይ ሁለት ወፍ ውጤት ችሯቸዋል። በእስረኞች የተሳካ ሙከራ የተደሰተው የንጉሣውያኑ የቀዶ ጥገና ሐኪም ሜትላንድ ውስጥ በውላጅ አልባ ህፃናት ላይ ሙከራውን ደገመው አሁንም ስኬታማ መሆኑ፣ እንደ አውሮፓውያን አቆጣጠር በ1722 የዌልስ ልዕል ሁለቱን ሴት ልጆቿን እንዲያክም ጋበዘችው። ከነዚህ ስኬቶች በኋላ የህክምና ሂደት በአጠቃላይ ተቀባይነት ማግኘት ጀመረ። ከነዚህም በተጨማሪ እንደ አውሮፓውያን አቆጣጠር በ1774 ዓ ም የፈንጣጣ ሸነፈር ሲከሰት ቤንጃሚን ጀስቲ የተባለ ሰው የቤተሰቡን ህይወት ለመጠበቅ ፈንጣጣ እንደበከላቸው ከሚያውቃቸው የላም ጡት ላይ ቁስ አካል ወስዶ በሚስቱና ሁለቱ ልጆች ክንዶች ቀበረ። በላም ፈንጣጣ ቫይረስ የተከተቡ እነዚህ ሦስቱ ሰዎች በሽታው ቸነፈር ሆኖ እየተንቀለቀለ በሚሰራጭበት ወቅት ለበሽታው ተጋላጭ ቢሆኑም እንኳ በቫይረሱ የመጠቃት እድላቸውን መቶ በመቶ ተከላክሎላቸው መኖራቸው ተመዝግቧል። እንደ እውነቱ ከሆነ በ18ኛው ክፍለ ዘመን በገጠሩ የሚገኙ የባህል ሐኪሞች ዘንድ ለፈንጣጣ በሽታ የላም ፈንጣጣን የመጠቀም ልምድ በሰፊው የታወቀ ነበር ሆኖም እነዚህ እውነታዎች የጄነርን ስኬት ሊቀንሱ አይችሉም። የሕክምና አሰራርን የቀየረው የጄነር ያለሰለሰ ማስተዋወቅና ቁርጠኛ የምርምር ሂደቱ ነውና። በ19ኛው ክፍለ ዘመን መጨረሻ ላይ ክትባቱ ዘላቂ የመከላከል አቅም እንደማይሰጥና በኋላ ላይ ዳግም መከተብ ሪቫክሲኔሽን አስፈላጊ መሆኑ ታወቀ። የፈንጣጣ ሞት መጠን እየቀነሰ ቢመጣም ወረርሽኙ ግን በሽታውን አሁንም ቁጥጥር ስር እንዳልዋለ ያሳየነበት። ስለዚህ በ1950ዎቹ በርካታ የቁጥጥር እርምጃዎች መተግበር ጀመሩ። ከነዚህ እርምጃዎቹ ጥቂቶቹ በ1840 ቫሪዮሌሽን በጄነር አሰራር ተተክቶ በህግ የታገደበት የመጀመሪያው ሲሆን ተጠቃሹና ስር ነቀል ለውጥ ያስገኘው እንደ አውሮፓውያን አቆጣጠር በ1958 ዓ ም የዓለም ጤና ድርጅት ጉባኤ የ63 ሀገሮች የፈንጣጣ አደጋዎች ሪፖርት ሰምቶ ዓለም አቀፍ የፈንጣጣ የማጥፋት እርምጃ ለመውሰድ ቆራጥ አቋም ማሳየቱ ነበር እናም በ1967 ዓ ም በዓለም ጤና ድርጅት ጥበቃ ስር ዓለም አቀፍ ጸረ ፈንጣጣ ክትባት ዘመቻ አስጀመረና በ1977 በሽታው ሙሉ በሙሉ መጥፋቱን አረጋግጦ ጉባኤው ግንቦት 8 ቀን 1980 ዓ ም ዓለምና ህዝቧ በሙሉ ከጥንት ጀምሮ በብዙ ሀገሮች እንደ ወረርሽኝ የተስፋፋ በነበረው ሞትን መታወርንና አካል መበላሸትን ይዞ ይመጣ ከነበረው ከፈንጣጣ ነፃ ወጥተዋል በማለት በህክምና ታሪክ ውስጥ ከትላልቅ ድሎች አንዱን አውጇል። በመሆኑም ክትባቱን በዓለም አቀፍ ደረጃ አስቁሟል። ዓለም ተቆጣጥራ በህክምናና መድኃኒት ግኝቷ ያስወገደችው ብቸኛ ዋና የቫይረስ በሽታ ፈንጣጣን እንደ ኩፍኝ፣ ማግበር፣ ቢጫ ወባ ወይም የሎ ፊቨር ወዘተ ያሉ በሽታዎች ሙሉ በሙሉ አልጠፉም። ከእነዚህ አንዳንዶቹ ከመግደል በቀር አማራጭ የማያቀርቡ ቫይረሶች እንዳይጠፉ ቢያንስ በሰው ላይ የሚከስቱትን በሽታ ለመገደብ ሳንካ ከሆኑት የቀደመ ድርሻ የያዘው ህብረተሰቡ ለግዳጅ ክትባት ያለው አጠቃላይ እምቢተኝነት ወይም ተቃውሞ ሲሆን፣ በማደግ ላይ ባሉና ድሃ ሀገራት ደግሞ የክትባቶቹ አቅርቦትና ተደራሽነት ችግር ቁጥጥሩን ፈታኝ አድርገውታል። ስለዚህ በቀላሉ ሊከላከሉት በሚቻል በሽታ ዛሬም በየአመቱ ወደ ሰባት መቶ ሺህ የሚጠጉ ሰዎች በክፉኝ መሞታቸው ሌላ ማሳመኛ አያሻው። የቫይረስ ሳይንስ አሁንም ገና ቢሆንና ቫይረሶች ጎጅ በሽታ የመከሰት ድላቸው ዝቅተኛ ወይም የከፋ አስደንጋጭ ቸነፈር የማምጣታቸው ጠባይ ተጋማች አለመሆኑ ዝግጅታችንን ልግ ማድረጉ እርግጥ ቢሆንም ከሚጥለው አባሳ መማራችንን አላቋረጥ። በሀገራችን በቅርቡ የተከሰተው የማርበርግ ቫይረስ ቸነፈር በተደጋጋሚ በሌሎች ሀገራት ተከስቶ ቢያውቅም መከላከያ ክትባት ስላልተዘጋጀለት የወረራ አቅሙን መቆጣጠር ላይ ትኩረትን ያደረገ የሕክምና አማራጭ መከተልን ግዳስ ብሏል። ረጅም የምርምር ጊዜና የደለበ የፋይናንስ አቅም የሚጠይቀው የመድኃኒት ግኝት ጤናን ከመጠበቅ ጎን ለጎን የሚያሰላውን ትርፍ ይዞ ነውና በአንድ ውጤታማ መድኃኒት ድርግም በማለት ድምጥ ማጣቸው ለሚጠፉ በሽታዎች ጤናን ብቻ ያነገበ ኃላፊነት የተሸከመ አካል ያስፈልጋል። ለዜጎቹ ጤንነትና ሰላም ቅድሚያ የሚሰጥ መንግስትና እንደ ዓለም ጤና ድርጅት ያሉ መልካም ጊዜ